በዚህ ጫለማ ትጣበቁባ ሀዘን እንዳታበዛባችሁ፣ ተስፋ ታድርጓ። ከእሷ ጉያ ይልቅ የክርስቶስን ጉያ መርጣችሁ ከፍ በሉ። እኛ ከምንሰራው በላይ እግዚአብሔር የሚሰራው ድንኳን፣ እኛ እንሰራ ከምንለው በላይ እግዚአብሔር የሚሰራልን ይበልጣል። ክርስቶስን አሳንሰው ሙሴን አስበልጠው አንተ ትበልጣለህ እያሉ በጥያቄ ወጥሮት ነበረ እና ኦርቶዶክሳውያን አደራችሁ የትም ሂዱ የት ምንም ሆኖ ምን ከዚህ ልዕልና እንዳትወርዱ። ጨልሞ የቀረ ጨለማ በእግዚአብሔር ልጆች ዘንድ አልነበረም። በምድር ላይ መጀመሪያ የነበረው ጨለማ ነው፣ ከዛ በኋላ ነው ብርሃኑ የመጣው። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣ ነባር። ወገኖቼ እንደገና ወደ ዓለም አትመለሱ፣ እንደገና ወደ ክፋት አትሂዱ፣ እንደገና ወደ መማረር አትሂዱ እንደገና ተስፋው ወደ መቁረጥ አትሄዱ። መውጫ የሌለው ፈተና እግዚአብሔር ለማንሰጥም ያውቃሉ። ወገኖቼ ይሄንን እያሰብን ነው ከዚህ ሀሳብ አልወርድም አታውረደኝ በሚል ርዕስ ጥቂት መንፈሳዊ ሀሳቦችን እንማራለን በዚች ቃል መነሻነት እንማራለን ለአስር ቢበዛ ለ15 ደቂቃ እግዚአብሔር ከሁላችንም ጋር ይሆነልን። አታውረደኝ አስታውሱ ከሆነ የተወደደ መድኃኒታችን ከደቀ መዛሙርቱ ሦስቱን ይዞ ወደ ደብረ ታቦር ተራራ ወጥቶ ነበረ። ወደዚች ወደ አስደናቂዋ ቅዱስ ተራራ ይዟቸው የወጣበት ብዙ ምክንያት አለ። በዋናነት መንደር ውስጥ በአይሁድ ዘንድ ስለ ክርስቶስ የሚወራው ጥሩ ያልሆነ ወሬ ነበር። አይሁድ የተወደደ መድኃኒታችንን አንተ ከሙሴ ትበልጣለህ እንዴ እያሉ ደጋግመው ይጠይቁት ነበረ። ክርስቶስን አሳንሰው ሙሴን አስበልጠው አንተ ትበልጣለህ እያሉ በጥያቄ ወጥሮት ነበረ። በዚያች በመንደር ውስጥ ታስታውሱ ከሆነ ክርስቶስን ወንበዴ፣ ክርስቶስን በቤልዜቡል አጋንንትን የሚያወጣ እንዲያ እንዲያ እያሉ ይሰድቡት ነበረ። ደግሞ የሚወቅሱትና የከሱት ነበር ታስታውሱ ከሆነ ይህ ሙሴን ሕግ ያፈረሰ ትእዛዛቱንም የሻረ ህግ ጣሽ ነው እኮ እያሉ ያሙትም ነበረ እና ክርስቶስ በዚያ በመንደርና በዚያ በሰፈር ውስጥ ከተራራው በታች ሲከሰስ ሲወቀስ ሲተች ሲታማ ነበር የሰነበተው አሁን ግን ከፍ ወዳለው ተራራ ወሰዳቸው። ለምን ወሰዳቸው? አያችሁ በመንደር ውስጥ ካለው ክስ፣ በመንደር ውስጥ ካለው ወሬ፣ በመንደር ውስጥ ካለው ፍርሃት፣ በመንደር ውስጥ ካለው ስጋት፣ በመንደር ውስጥ ካለው ወቀሳ ነፃ መሆኑን ሊያሳያቸው ከፍ አድርጎ ወደ ተራራ አወጣቸው። ወገኖቼ የሙሴን ሕግ የጣሰ ብለው አምተውት ነበር። አዎ ምን አለ አይሁድ የሙሴን ሕግ የጣሰ ብለው ያምኑት ያሙት አይሁድ ምን አለ፣ ወደዚች ወደ ደብረ ታቦር በወጡ ነበር። ምክንያቱም ራሱ ሙሴን በደብረ ታቦር ያገኙት ነበር። ሕግ ሰጪ፣ ደግሞም መጋቢ፣ ደግሞም አስተዳዳሪ መሆኑን ይነግራቸው ነበር። ወደ ተራራዊ የወጡ ብቻ ይህን ምስጢር ይረዳሉ። ታስታውሳላችሁ። ራሱን ከእግዚአብሔር ጋር አስተካክሎ እንዴት ነው ይሄ አባቴ ነው እግዚአብሔር የሚለው ብለው አይሁድ አጓጉል ቅናት ቀንተው የተወደደ መድኃኒታችንን ብርቱ ሐሜት አምተውት ነበር። እንዴት ነው እሱ እግዚአብሔርን አባቴ ነው የሚለው ብለው ተቆርቁረውና ቀንተው ነበር። ምን አለ አይሁድ ወደዚች ተራራ በወጡ ኖሮ ኤልያስን እኮ ያገኙት ነበር። ለቅንዓት ለቅንዓትማ በአምልኮተ እግዚአብሔር የሚቀናውን ኤልያስን ቢያዩት ምን ይውጣቸው ነበር? ለዚህ ነው ወደ ተራራው ያወጣቸው፣ ከአይሁድ ክስ ነጻ መሆኑን የገለጠላቸው። ወገኖቼ፣ እኔ ወደምፈልገው ጉዳይ ልንደርደር። እንደ መግቢያችን ካነሳው ወደዚያች ተራራ ላይ የወጣው የሐዋርያቱ አለቃ ቅዱስ ጴጥሮስ ታስታውሳላችሁ? እዩ ወደዚች ከፍታ ስለወጣ ወደዚች ልዕልና ስለደረሰ የጌታችን የመድኃኒታችን የኢየሱስ ክርስቶስንም ክብር ስለቀመሰ የዘላለም ሕይወትን እፍታዋን በደብረ ታቦር ስለጎበኘ ምን እንዳላ ታስታውሱ? ጌታ ሆይ አታውርደኝ እኮነ ያለው። በዚህ መሆን ለእኛ መልካም ነው ማለት እባክህ ከዚህ ተራራ ላይ ወደ ታች አታውርደኝ ማለት አይመስላችሁ? አዎ ሊቀ ሐዋርያቱ አታውረደኝ ብሎ ነው ይጮኸው። ወገኖቼ ወደዚች አስደናቂ የዘላለም ሕይወት ቅምሻ፣ የመንግሥተ ሰማያት ፍታ፣ የዘላለም ክብር ሕይወት ጥቂት የቀመሱ ሰዎች ወደ ታች መውረድ አይፈልጉ፣ እዚያው መቆየት ነው የሚፈልጉት። ምን ማለት መሰላችሁ፣ ወደ እግዚአብሔር ጥልቅ ሕይወት፣ ወደ ከፍታ መንፈሳዊ ልዕልና ደስ ወደሚያሰኘው የዘላለም ሕይወት መንገድ ከተወደደ መድኃኒታችን ከኢየሱስ ክርስቶስ ጋር ወደ ተራራው ወጥተው የሚኖሩ ባጭር ቃል ዓለም ታንሱባቸዋለች። ወደ ዓለም መውረድ አይፈልጉ። በዚያው ከፍታ ላይ ነው መቆየት የሚፈልጉት። ለዚህ ነው አታውርደኝ የሚሉት። ወገኖቼ ምን ያረጋሉ ቢወርዱ? ያን የመሰለ ልዕልና ቀምሶ ያን የመሰለ ግርማ አይተው ከፀሐይ የሚበልጠውን ያን የፊቱን ነፀብራቅ ተመልክተው ፀሐይን ማየት ምን ያደርግላቸው ወገኖቼ? ታስታውሳላችሁ? እዛ ለመቆየት ከመጓጓቱ የተነሳ ይህ ሊቀ ሐዋርያት ምን ነበር ያለው? ጌታ ሆይ፣ ሦስት ድንኳኖችን እንስራ፣ አንዱ ላንተ አንዱን ለኤልያስ አንዱንስ ለሙሴ። እሱስ እንዴ ቤት ባይኖረው እጅግ አስደናቂ ከሆነው አምላኩ ጋር መኖር ስለጀመረ ቤት ባይኖረው፣ ቦታው አስደናቂ ስለሆነ ደግሞስ ባይመቸው እዛ ከክርስቶስ ጋር መኖር ስለሚፈልግ ምን አለ ድንኳንም ሳልተክል ድንኳኔ አንተ ሆነ፣ ቤትም ሳልሰራ ቤቴም አንተ ሆነ፣ እደጅ ባድረስ አንተ ኑርልኝ፣ እንጂ ከአንተ ጋር ብሆንስ ጌታ ሆይ እባክህ ከዚህ አታውርደኝ ብሎ ነው መጮህ የጀመረው። የእኔ የመልእክቴ ጭብጥ ምን መሰላችሁ? ወደዚህ ልዕልና፣ ወደዚህ መንፈሳዊ ጥልቀት የሚመጡ ሰዎች የእግዚአብሔርን ሐሳብ ብቻ ያደምጣል። የእግዚአብሔርን ፈቃድ ብቻ ይጠብቃል የእግዚአብሔርን ሥራ ብቻ ያሉ ዓለም ታንስባቸዋለች። በዓለም ባለው ነገር አያዙ። በዓለም ላይ ስላልተጣበቁ ዓለም በሚያጎርልባቸው ነገር ልባቸው አይታመምም ውስጣቸውም አይጎዳም። እንደው ከእሱ ጋር መኖር ይፈልጋል። አንተ ኑር እንጂ አንተ ከኔ ጋር ሁን እንጂ። የተወደዳችሁ ኦርቶዶክሳውያን በአይመቸኝስ የሚል አይመስላችሁም? ቅዱስ ጴጥሮስ ለአንተ ድንኳን ልስራ እንጂ እኔ ባልሰራስ የሚል አይመስላችሁ። ምክንያቱም ቅዱስ ጴጥሮስ እንዲህ አድርጎ ሲናዘዝ፣ ደመና የሌለው የብርሃን ድንኳን እግዚአብሔር የሚሰራው እንደከበበው እወቁ ወገኖቼ። እኛ ከምንሰራው በላይ እግዚአብሔር የሚሰራው ድንኳን አለ። እኛ እንሰራ ከምንለው በላይ እግዚአብሔር የሚሰራልን ይበልጣል። እኛ ለራሳችን ከምንጨነቀው በላይ እግዚአብሔር በዙሪያችን የሚሰፍረው ይበልጣል። ለዚህ ነው አለማንሶበት አልወርድም እኮ ነው ያለው። ወገኖች አንድ መልእክት ላስተላልፍ። በዚች በቤተ ክርስቲያን በአስደናቂ ምስጋና ውስጥ ኖራችኋል። በዚች ቤተ ክርስቲያን እጅግ ከፍ ባለ መንፈሳዊ ሕይወት ምልልስ ውስጥ ሰምታችኋል። በዚች ቤተ ክርስቲያን አስቀድሳችኋል። በዚች ቤተ ክርስቲያን ቆረባችኋል። በዚህች ቤተ ክርስቲያን አውደ ምሕረት ላይ ዕልል ብላችኋል። አፋችሁ ኮቸችላ እስኪመስል ጾማችኋል። በዕጣኑ ታወዳችኋል። በካህናቱ ተከባችኋል። በዝማሬው ተሞልታችኋል። በቅዳሴው ተባርካችኋል። እናንተ ኦርቶዶክሳውያን አደራችሁ፣ የትም ሂዱ፣ የት ምንም ሆኖ ምን ከዚህ ልዕልና እንዳትወርዱ። ጨለማው ሊያስፈራ ይችላል፣ እንዳትረሱ ጨልሞ የቀረ ጨለማ በእግዚአብሔር ልጆች ዘንድ አልነበረም። በምድር ላይ መጀመሪያ የነበረው ጨለማ ነው፣ ከዛ በኋላ ነው ብርሃኑ የመጣው። የነገር ፍጻሜ ከመጀመሪያው ሁሉ በእግዚአብሔር ዘንድ የተሻለ ምን ማለት ነው። መከራዎቻችሁ፣ ፈተናዎቻችሁ ተስፋ የመቁረጫ የመጨነቂያ፣ የመዋተቻ፣ የመነፍረቂያ እንዳታረጉት አንድ ነገር መንገራችሁ የገነት በር መግቢያ ለማድረግ አዘጋጁት። አል ወርድ ምን ያለው? ከቤተ ክርስቲያን አትለዩ፣ ከመንፈሳዊ ሕይወት አትውጡ። ደስ ትሁን ሁን እሷ የክርስቶስ ቤተ ክርስቲያንና የሞቀም ይሁን የቀዘቀዘ እግዚአብሔር በዛል አትውረዱ። ከዚህ ልዕልና ዝቅ ሆ ታስቀድሱ የነበራችሁ እንቅልፋችሁን መተኛት አትጀምሩ። ሁሌ ያስቀድሱ በሆነው ነገር ሁሉ

ከዚህ ህይወት ውስጥ አትውጡ። አታውርደኝ ማለት ይሄ ነው። ወደ ተራራው ስለወጡ መውረድ የማይፈልጉት ለዛ አትጨነቁበት ወገኖቼ። እንኳን አሁን የምንኖርበት ቤታችን እመኖኝ ምን አይነት ደፋር ነው እንዳትሉኝ፣ ደፍሬ አይደለም፣ ልፈርድባቸውም ፈልጌ አይደለም። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣንባት። ትቆማችኋለች የምር አርጋችኋት፣ ከወሰዳችኋት ትጎዳችኋለች። እኔ በምድር ላይ ስደተኛ ነኝ ይላል ነቢዩ ዳዊት፣ በድንኳን የኖሩት ለዛ፣ ዋና መኖሪያችን ይሄ አይደለም። ይሄ መቆያችን፣ ማለፊያችን እንጂ ማረፊያችን፣ ወደብ አይደለም። ምናልባት መቅሰስ ከሆነም እንጃ ራት ግን አይደለም። በጣም ከተጣበቅንበት ሀዘ ስብራ ይገጥመናል። አዎ የእኔና የእናንተ የዚህ ምድር አድማኗ እንደ ስደተኛ እምን ብለን እንዳንተኛበት። ለዚህ ነው ከዚህ አታውርደኝ ይልቅ፣ ከአንተ አትለየኝ ይልቅ፣ ከመንግሥተ ሰማያት አታውጣኝ ይልቅ፣ ከመንፈሳዊ ሕይወት አትለየኝ ይልቅ፣ ከጉያህ እንዳልወልቅ አንተ ጠብቀኝ ይልቅ፣ ከአንተ እንዳልፈናቀል እርዳኝ ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚች ቤተ ክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳልለይ፣ ከዚህ ዕጣን እንዳልወጣ ይልቃ ትጠብቀኝ። ከዚህማ አታውርዴ አታወርድ። አንድ ወጣኒ መነኩሴ ነበር፣ እጅግ ባለጠጋ ነው አባቱ፣ እጅግ ባለጠጋ የአባቱን ባለጠግነት ትቶ እዚህ አቅራቢያ ካለገዳ መንፈሳዊታቸው ብልጥግና የማረከው አንድ ወጣኔ መነኩሴ ሄዶ ከነሱ ጋር ይመንናል የአባቱን ባለጠግነት ትቶ ቤት አልባ ወደ መሆን ይጀምራል ከዚያስ ከጥቂት ዘመናት በኋላ አባቱ ሞተላቸውና እና መልእክት ላኩበት ምን ብለው ያ ባለጸጋ አባት ሞተዋልና ናና ሀብቱ ውረስ ብለው ላኩበት እሱ ምን ብሎ መለሰላቸው መሰላቸው አላወቃቸውም እንዴ እኔ እኮ አባቴ ከመሞቱ ከረጅም ዓመት በፊት ሞቻለሁ አይላቸው መሰላቸው ወጥቷላ እንዴት ይወርዳል እንደገና ወደ ዓለም ከዚያ ባለጠግነት ጠግነት እንደገና ወደ ድህን ከዚያ ክብር እንደገና ወደ መዋረድ ከዚያ ከፍታ እንደገና ወደ ዝቅታ ከዚያ ክብር እንደገና ማነስ አልወርድም አላቸው። ወገኖች ሁሉንም የእግዚአብሔርን ሰዎች ተመልክቷቸው ወደ ከፍታው ከወጡ በኋላ አይወርዱ። ማንን ላሳያችሁ? ሙሴንም ወደ ሲና ተራራ ወጥቶ ሐመልማል ከሐመልማል ካየ በኋላ ሊቃውንት እንደሚነግሩን ወደ ቤቱ አልተመለሰም። ወደዚህች ኦርቶዶክስ ኦርቶዶክሳዊት ቤተክርስቲያን ከመጣችሁ በኋላ ወዴት ትሄዳላችሁ? አንተ ህይወት ቃል አለ ካንተ ወዴትም አንሄድም? አልሄድም፣ እያመሰገንህ እንኖራለን፣ እየዘመርንልህ እንኖራለን፣ እያመለክንህ እንኖራለን፣ እየተገዛንልህ እንኖራለን። የት እንሄዳለን? እግዚአብሔር ያሳያችሁ። ከቤቱም የወጣው ወደ እግዚአብሔር ስራን የገሰገሰው በረሃ ለበረሃ ስለ ክርስቶስ ፍቅር ነው የተንከራተተው። ደግሞስ ማንን ላሳያችሁ መጥምቁ ዮሐንስን ልንገራችሁ። በማይጸን ጌታን ጸንሳ እመቤታችን ወደ ቤቱ ብትመጣ ጊዜ ወገኖቼ ይሄን ካየ በዚያ በማይፀኗን ማህሌት አድርጎ ከዘለለ ካመሰገነ በኋላስ ወዴት ነው ሄደው? ወደ ምራኩ ነው ሄደው? እንዴት ይወርዳል እንደገና? እንዴት ይመለሳል እንደገና? ወገኖቼ እንደገና ወደ ዓለም አትመለሱ። እንደገና ወደ ክፋት አትሄዱ። እንደገና ወደ መማረር አትሄዱ። እንደገና ተስፋ ወደ መቁረጣ አትሄዱ። እንደገና ራሳችሁን ወደ ማጥፋት አችሉ አንዳንዶችን ሰምተናል ሰሞኑን ልብ ይሰብራል በጣም በእውነት ለማሰብ እንኳን ልብ ይሰብራል ግን ክርስቲያኖች ይህን ያህል እግዚአብሔርን በውስጣችን እናጠፈዋል ወገኖቼ ራሱን የሚያጠፋ ሰውኮ እግዚአብሔርን ህልውናውን ያጠፋ ሰውኮ ነው ውስጡ ራሱን ከማጥፋቱ በፊት እግዚአብሔርን ህልውና ኮ ያጠፋ ሰው ነው እግዚአብሔር የለም የሚል የእግዚአብሔርን ስራ ትናንት ላይ ትዝታውን የዘንቃል ዛሬ ያለውን ጸጋና ስጦታ እምቢ አለ የነገን ተስፋ የሰረዘ እምነት፣ ፍቅር፣ ተስፋ የሌለው ሰው እኮ እውነት ነው፣ በጣም ያማል። እውነት ነው፣ በጣም ልብ ይሰብራ። ግን ክርስቲያን አምላኩ ከእሱ ጋር ስለሆነለት ሁሉን ይችላል፣ ሁሉን ይችላል፣ ሁሉን ያልፋል፣ በሁሉ ይጸና፣ ሁሉን ይታገሳል። ነገን ተስፋ ያደርጋል፣ ለሚመጣው ይዘጋጃል። ፈተና በአንዳንዶች ምናልባት ለአንዳንዶቻችን

መውጫ የሌለው ፈተና እግዚአብሔር ለማንሰጥቶ፣ ያውቃሉ ወገኖቼ፣ ይሄ ይሄንን እያሰብን ነው። ከዚህ ሀሳብ አልወርድ ነው። እናቱ ቦታ ቦታች አባቱም ግንስ ከዚህ ልዕልና አመልባል ከነበልባል ብቻ አይደለም በማይጸና የታቀፈችው ነበልባሉ ከአመልባሉ ጋር ያየው መጥምቀ መለኮት ቅዱስ ዮሐንስ ወደ በረሃን የነጎደው እንዴት ይወርዳል? ከዛ በኋላ እንዴት ይወርዳል? ማንን ስላሳያችሁ የተወደደች እመቤታችን ቅድስት ድንግል ማርያም ልንገራችሁ የተወደደ መድኃኒታችን ከጸነሰችና ከወለደች በኋላ እንደገና ከቅዱስ ዮሴፍ ጋር በሌላ ህይወት ውስጥ የምትገለጥ ይመስላችኋል? ንርኮ ንርኮ፣ እንኳን ጌታችን የተቀመጠበትን ዙፋን አባታችን የተቀመጡበት ዙፋን ላይ እንኳን ማንም ሰው አይቀመጥላት። እንደገና አትወርድም፣ በፍጹም አትወርድም። እንዴ ሌላስ ማን ልጨምርላት ስም? ሆኖ ልጨምርላት አረጋዊ በቤተ መቅደስ በስምንተኛው ቀን ጌታችንን ከታቀፈ በኋላ ምን እንዳላታስታወሱ። አይኖቼ ያዘጋጀኸውን ማዳንህን አይተዋልና ባሪያህን በሰላም ምን በለይ ምን በለይ መቆየት አይፈልጉም። ዕድሜ የሚፈልጉት ክርስቶስን እስኪያገኙት ድረስ እስኪቆርቡ ድረስ መንፈሳዊ እስኪሆኑ ድረስ ለንስሐ እስኪበቁ ድረስ፣ ከዛስ በኋላ ውሰደ ይኗን የሚሉት እውነት ወደዚች ተራራ የወጡ ሰዎች ዓለም ለመለየት ይጓጓል። ወገኖቼ ወደ ላ ቤት ነው የሚፈልጉት ከሱ ጋር መኖር ነው የሚናፍቁት። አደራችሁም እኔን ርዕስ የመረጥኩት ከፍ ያለውን ነገር አስቡ እንጂ ባንድ ሰው ነገር እንዳትሰበሩ። ጥቂት መልእክት ማስተላለፍ ፈልጌ በቀኝና በግራ የተሰቀሉትን ስ አስቧቸው። በግራ የተሰቀለው መንል እንደነበር አታውቁ። ራስህንም አድን እኛንም ከመስቀል አውርደን ነው የሚለው። መውረድ እኮ ነው የሚፈልገው። ያኛውስ መውረድ አይደለም የሚፈልገው። በመንግስት በመጣ ጊዜ አስበኝ ብሎ ወደ ላይ መውጣት ነው የሚፈልገው። ይልቅ ጽድቅ ጨምሩ። በዚህች ዓለም ትጣበቁባት፣ ሀዘን እንዳታበዛባችሁ፣ ተስፋ ታድርጓ። ከእሷ ጉያ ይልቅ የክርስቶስን ጉያ መርጣችሁ ከፍ በሉ። ወደ ላይ ያኛው ሩጣ ይላል፣ ይሄን ውረድ ይላል። አደራችሁን አትውረዱ። ወደ ላይ እምነትን እየጨመራችሁ ወደ ላይ፣ ጽድቅን እየጨመራችሁ ወደ ላይ ቅድስናን እየጨመራችሁ ወደ ላይ በጎነትን እየጨመራችሁ ወደ ላይ ራስን መግዛትን እየጨመራችሁ ወደ ላይ ወደዚህ ከፍታ የመጡ ሰዎች ስለ አባ መቃርዮስ አልሰማችሁም? ፀሐይ አለች ወይስ የለችም ብሎ ጠይቃቸው ይባላል። አንድ ቀን እሱን ሊጎበኙት ሄደው ወገኖቼ ፀሐይን እንኳን ሳይቀር ይረሷታል። ይቺን ዓለም ትረሷት አላችሁ። ወደዚህ ከፍታ መጣችሁ፣ ከጨከናችሁ እዚህ ይቺን ዓለም ትረሷት አላችሁ ከፍ ይሄ ማለት ነው። የሚያስጨንቃችሁ ቅዱስ ዮሐንስ ወንጌላዊ በፍጥሞ ደሴት ታስሮ ትዝ ይላችሁ። ወንድሞቼ እየሰበኩ እያስተማሩ እኔ ሳላስተምር ምን ነው እያለ ይቆጭ ነበር አሉ ሊቃውንት ሲነግሩ ኋላ ላይ ምን እንዳደረገ ታውቃላችሁ? የሰማዩን ቤት አሳየው፣ የሰማዩን ዓለም አስቆበኝ እጅግ ጥልቅ የሆኑ መጻሕፍትን ገለጸለት የበጉ ዙፋን ሰዎች ነፍሳት ከመሰዊያው በታች ገለጠለ የመንጉሰ ቤተ ክርስቲያን ስትወርድ አሳየው ቅጥሯ በኢያስፒድ የተቀጠረች ከተማዋ ወርቅ የሆነች ደረጃዋ እንቁ የሆነ አዲስ ከተማን በፍጥሞ ደሴት ታስሮና ተግዞ አሳየው ከዚያ ምን እንዳለ ታውቃላችሁ ሄዶ ሰብኮ አስተምሮ የሚለውን ሀሳብ ጌታ አደረገላችሁና፣ በመጨረሻው ምዕራፍ ምን እንዳለ ታውቃላችሁ? ጌታ ሆይ ቶሎና ብሎ አበቃ። ያ ምን ሲል ለዚህ ያለውን ነገር አቆመና ጌታ ሆይ ውሰደኝ ይል ጀመረ። መመና ጥልቅ የሆነው መንፈሳዊ ህይወት ሲገባን፣ ወደዚህ ልዕልና ስንደርስ መውረድ አንፈልግም። አይዟችሁ፣ አመስጋኞቹ የእግዚአብሔር ቃል በሁሉ አመስሉ በሁሉ ስታመሰግኑ ምን ልባችሁ ይጽናና፣ ህሊናችሁም ያርፋል። ነገን ተስፋ ታደርጋላችሁ። በተቀደደው ቀዳዳ ሁሉ የእግዚአብሔርን ሥራ ጠንክራችሁ ትሰራላችሁ። ይሄ በጎ የማይመስል ነገርን እንዴት አድርጋችሁ በጎ እንደምትቀይሩት ይልቃ ይልቃሱ ግዴላችሁ። እግዚአብሔር ሁሉን ነገር ለበጎ አድርጎ እንደሚቀይሩ ታምናላችሁ። እሱም እናንተ እንዴት አድርገን ለበጎና እስካሁን ካለን ነገር የተሻለ እንዴት እናደርገው? ከእግዚአብሔር ጋር ማኅበራዊ መስተጋብራችሁን የበለጠ አጠንክሩት። ተጠያየቁ፣ ተረዳዱ፣ ተደጋገፉ፣ እርስ በእርሳችሁ ተጽናኑ፣ አበረታቱ። የማንም ሰው ልብ አይውደቅ፣ በርቱ ተባባሉ። ህይወት እዚህ ወይም እዚያ ምንም ይቀጥለዋል፣ ጥቂት ወይም ብዙ የለመድነው እንግዳ ምን ሆን እግዚአብሔር ጋር ከሆን እመኖኝ የመረረውን እንኳን ሊያጣፍጠው እግዚአብሔር ቻይ አቶረጁ ይቆየ። የእግዚአብሔር ቸርነት፣ የመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን በመንገዳችን ሁሉ ከፊት ይቅደመን ከኋላ ይከተለን በላያችንም አድሮ ይኖረልን ይቆያል።